ቤት ውስጥ እንዳገባና እያስተዳደረ እንዳለ ሰው እሷ ምን እንደ ባለቤት ሆነ ነው እያወራን ያለ ነው። አረገዝኩኝ ስትል ታዲያ ምን ልላት ነው የምችለው? ለማን አረገዝሽ ብሎ ነው መጠየቅ ባል ያለበት? እንደዚህ ማለት ልጁ የኔ አይደለም እኔ አላቅሽም ማለት ነው ያለብኝ? አንድ ቤት ውስጥ እየኖርን አንድ ቤት ውስጥ እኮ እኔ ለረጅም ጊዜ አንድ ቤት ውስጥ አልኖርንም ምናምን ብላ እሷ ስታወራ ጊዜ የለኝም ብላ የምታወራውን ነገር ላይፋችን እንደ ባል እና እንደ ምስት አልተጣጣምም። መኖር የምንፈልገውን ሕይወት አኗር ነው የጋራ ጊዜ አላሳለፍነም ነው እንጂ ያልነው። እኔ ለጊዜ የለኝም ደክሞኛል ስትል ራሷን ትሬት ታደርግበት አልኩኝ እንጂ የትኛውን አልጋ እኛ ለያይተን ነው ከየትኛው ቤት ለቤት የተለያየ ቤት ኖረን ነው? እኛ እኮ ከሳምንት ሶስት ቀን የሚሆን ሁለት ቀን ከስራ መጣሁ እያለች እኔ ጋር ነው የምትኖረው ሚስት፣ ነች ባለቤቴ ነች። ባልና ሚስት የምፈጽሙትን የሚያወሩትን ሙሉ በሙሉ መቶ ፐርሰንት የራሳችን ደስታ አጣጥመን ኖረናል ባንልም አብረን እየኖሩ ነው ያለ። ነው የነበራችሁ ግንኙነት ወይንም እንግዲህ አልጋ አለየንም እስከ ማለት ድረስ ደርሷል። የነበራችሁ ወሲባዊ ግንኙነት። ቆይ አንድ ጊዜ አንተ እየረበሽክ ነው፣ ላስወጣ እችላለሁ። ስነ ስርዓት ይዘህ ተቀመጥ። የነበራችሁ ግንኙነት ወይንም ወሲባዊ ወይንም ፆታዊ ግንኙነታችሁ አልተቋረጠም ነበር እስከ መጨረሻ ድረስ። እሱ እንደሚለው አይደለም ሁሉም ነገር፣ እሱም እየዋሻ ነው እዚህ ጋ ምክንያቱም በጣም ለረዥም ጊዜ አንድ ላይ አልነበረ ማለት ለረጅም ጊዜ ለረጅም ጊዜማ ማ ሶስት አራት ቀን ውጭ እያደርሽ ትመጫለሽ፣ የሆነ ቦታ እንደዚህ አይነት ቦታ ሄጅ አለው እያልሽ ትመጫለሽ። እኔ በልኩም ሚሆን ልክ ባለሆነ ነገር ታባብለኛለች፣ እንደደከማልእንዳልነበረች ከአንተ ጋር ግንኙነት ማድረግ ካቆምን ጊዜ ጀምሮ ነው በኋላ ነው እርግዝ ነው የተፈጠረው። ስለነት ማድረግ አቁማችሁ ነበር ወይ? እዚህ ላይ መስማማት በፍጹም። እንግዲህ እሷ የምትለው ነገር አሁንም ፊት ለፊት እየሰማን ነው። ውሸቱን ነው የኔ ውሸት ይሁን የእሷ ውሸት። ዶክተር እንደዚህ ብሏል ብላ በሬ የወለድ ውሸት እኔ ልትሞቺ ነው እኔ ስለምሞት ነው ብላ በዚህ ልክ ቤተሰብ የለኝም ብላ በዩት ያሉትም የተከበሩ ቤተሰቦቿ እና ቤተሰቦችን እንደዛ ብላ ይህን ሁሉ ውሸት የተናገረች ልጅ ዛሬ ውሸት አትናገረም ብዬ አይደለም፣ ፊት ለፊቷ ቁጭ ብዬ እያወራውት ያለሁት ግን ከውሸቷም ውሸት የተወሰነ እየቀነሰ እውነት ይወጣል ወይ ነው እያልኩ ያለሁ እንጂ። በዚህ ልክ ማለት ነው ይሄ ልጅ የኔ ልጅ ነው ብለ እንድታምን ያደረገ እኔ ይሄ ልጅ የኔ ነው ብዬ ያመንኩበት ምክንያት መውለድ እችላለሁ፣ እንደ ባለትዳር እንደ ባል እኔና እሷ እንደተጋባ ሰው ግንኙነት እየፈጸምን ነው የምናወራው አልጋ ላይ የለንም፣ ነግረካለሁ። አንድ ቤት ውስጥ ነው የምንኖረው። ስለዚህ በእርግጠኝነት አርግዤ ላለሁ አርግዤ ላለች ያረገዘችኝ ልጅ መሆኑን ነው የማውቀው። ምንም የምጠራጠረው ምንም እንደዚህ ነው የምለው ነገር አልነበረም። ስለዚህ አንተም ይሄ ልጅ የኔ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ሀሳብ አስተያየታችሁ ስለምትሰጡኝ ስለምታበረታቱኝ ያመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁን እንድታደርጉን በአክብሮ ተጠይቃለሁ። ሀሳብ አስተያየታችሁ አይለየን። ኢትዮጵያ ሀገራችን ሰላም ያርግልን። በቅንነትና በመልካምነት ላይክ ሰብስክራይብ እያደረጋችሁ የለፉ መልካምነትና ቅንነት ለራስ ነው ማለት ነው እና ያው ስለ ቤዛይት እንግዲህ እየቀጠለ ያው ነገሩ እንግዲህ እየተካረረ እየሄደ ነው ማለት ነው። ያው የቤዛይት የቀድሞ የህጋዊ ባሏ፣ ያው ያለው ነገር የአንዳንዱ በአንደበቱ ተናግረዋል። ያው የኔ ልጅ ነው ብዬ እርጉዝ ነኝ ብላ ስትለኝ የኔ ልጅ ነው ብዬ ቆይቼ ከርሜ ነበረ። ከዛ መልሳ ደግሞ የኔ ልጅ እንዳልሆነ እኔ መውለድ እንደማልችል መውለድ እንደማልችል በራሷ አንደበት ተናግራለች። ይሄም ወንጀል ነው። በዛ ላይ በትዳር ላይ ትዳር ራሱ ይሄ ወንጀል ነው። ያው እንግዲህ ዘላለም ያለው ነገር በእናንተ ጨርሼ ወደ ህግ እንግዲህ አመራለሁ በማለት የቀድሞ ባለቤቷ ተናግረዋል ማለት ነው። ቤተሰቦቼ ያው እንግዲህ ቤዛይት እንዳያችሁት ያው በመጀመሪያ እኔ እንግዲህ ትንሽ ጊዜ ነው ያለኝ፣ ያው ትንሽ ቀናቶች ነው ያሉኝ ልሞት ነው ብላ ነበረ። ሌላው ደግሞ ቤተሰብ የለኝም እናት አባት የለኝም ብላ ነበረ። ሌላው ማደጎ ነው ያደኩት። ሌላው ደግሞ ባለቤቴ መውለድ አይችልም በማለት ተናግራ ነበረ ማለት ነው። እና ያው የተለያዩ ብዙ ነገሮች አውርታ ነበረ ማለት ነው። ግን ይህ ሁላ እንዳልሆነ ያው የገዛ የቀድሞ ባለቤቷ ተናግረዋል ማለት ነው። ቤተሰቦቼ እንግዲህ እኔ ምንም ነገር አልጫናትም ነበረ። በቃ ፍሬ እንድትሆን በዛ ላይ ደግሞ ስራ ሄዳ ስትመጣ ከእኔ ጋር ምንም ነገር ከእኔ ጋር መተኛት አችልም፣ ከእኔ ጋር ማውራት አችልም። ሰውነቷ ሁላ ይዝላል፣ ይደክማታል። በቃ ቢጃማ ምናምን ቀያይራ ብቻ ሻወር ወስታ መተኛት ነበረ። እኔም ደግሞ በቃ እንግዲህ ደክሟት ይሆናል አልጫናትም በማለት ነበረ እንጂ እኔ ይሄ ሁላ እኔ ላይ ታደርጋለች በማለት እኔ ላይ ታደርጋለች ብዬ አላስብም ነበረ ብሎ ተናግሯል። ቤተሰቦቼ ማለት ነው። ሌላው ደግሞ ልትወጣ ስትል ሽቷ፣ ቢጃሟ፣ የተለያዩ ልብሶቿ ነበር ይዛ ምትሄድ። ይሄ ሁላ ስታረግ ያው በቃ እንግዲህ ስራ ይሄዳሉ ስለምትለኝ ያው ስራ ነበረ እንጂ እንደዚህ እንደምታደርግና ስራዋ ሌላ ነገር መሆኑ አላቅም ነበረ ግን ያው እህቴ ያውኔ ለቤተሰቦች ምክር ስለማልሰማ ነው እንጂ እህቴ እቺ ልጅ አትሆንህም፣ ጥሩ አይደለም ብላ ትመክረኝ ነበረ ግን እኔ የእህቴ ምክር አልሰማሁም። እህቱ ደግሞ የእሱ እህት ደግሞ ተናግራለች። ከተለያዩ ሰው ጋር ከተለያዩ ወንዶች ከነበረ ማያት ብዙ ጊዜ አይቻታለው፣ እና ተው ይቅርብ፣ እህቺ አትሆንም፣ ለእኛ አትመጥንም እና ጥሩ አይደለችም ብዬም ስነግረው ወንድሜ አላመነኝም። በማለት ያው የገዛቱም ያለው ነገር ተናግራለች ቤተሰቦቼ እና በጣም ይከብዳል። እንግዲህ ባለፈ እንደሰማችሁት እኔ የማደጎ ልጅ ነኝ፣ ምንም ቤተሰብ የሚባል ነገር የለኝም በማለት ያው ቤተሰቦቿም እንግዲህ፣ አባቷ ሁላ ታሞ ነበር አልጋ ላይ ነበሩ። በጣም አዝኖ እንዴት በኖርኩበት በተከበርኩበት እንዴት ወጥቼ ልግባ፣ እንገቴን አስተፋሽኝ በማለት አባትዮም እናትዮም እህቷም ጭምር የቤዛዊት ማለት ነው። የቤዛዊት ቤተሰቦች በጣም ነበረ እንዳያችሁት ማለት ነው። እና ያው እሷ ይሄ ሁላ ያደረገችው ለምን እንደሆነ አላውቅም ማለት ነው። አሁን ደግሞ ያው እርጉዝ ናት፣ ልጁ የማን እንደሆነ አይታወቅም። በእርግጥ በምርመራ ያው የሚታይ ነገር ይሆናል ማለት ነው። ያው በምርመራ ይታያል ያለው ነገር ማለት ነው። ግን ያም ሆነ ያ ጥሩ አይደለም። አሁን ለምሳሌ በትዳር ላይ ትዳር አግባብ አይደለም። በዛ ላይ ደግሞ አሁን ልጁ መጀመሪያ እንግዲህ እርኩዝ ነኝ ብላይ መጀመሪያ ባሏ ነገረችው፣ በእሱ እንደሆነ መልሳ ደግሞ እሱ አላቆም አይወደኝም፣ እኔ ያልወደውም፣ ትዳር ደግሞ በግዴታ አይደለም እንግዲህ ትዳር። ያው እኔ ነግረዋለሁ፣ እንዲፈታኝም በቃ ብላ ተናግራ ነበረ፣ ባለፉ የመጀመሪያ ቀድሞ ባሉ። እሱ ግን እንደዚህ አይነት ነገር እኔ አላለችኝም። ሰው ሰው እኮ ትዳር የሚኖር እኮ በፍቅር ነው እንጂ በግዳጅ አይደለም። እኔ ማንኛውም ነገር ላይ አላስገደድኳትም። እሷ ግን እሱ እያስገደዳታ እንደምትኖር ነው የተናገረች። ፍታኝም ብየዋለው፣ ብዙ ጊዜ አውርቸዋለው፣ ግን ምንም ሊለቀኝ አልቻለም ብላ ነበር። አሁን ግን እሱ ሲጠየቅ፣ የቀድሞ ባሏ ህጋዊ ማለት ነው ሲጠየቅ፣ እኔ ምንም አይነት ነገር ተጽዕኖ፣ ወይም ጫና፣ ወይም እምቢ አላልኩም። እንደዚህ አይነት ነገር አላማከረች። ትዳር ደግሞ በፍቅር እንጂ በግድ አይደለም። ምንም ነገር ላይ አንድ ሰው እራሱ ሲፈቅድ እንጂ በግዳጅ የሚሆን ነገር የለውም። ከሆነ የሆነ ካልሆነ ደግሞ በህጋዊ መንገድ እኔ ያገባኋት በስነ ስርዓት በሽማግሌ በሰርግ ነው። ስለዚህ ያው ፍቅር ደግሞ አብሮ ትዳር ደግሞ አብሮ በፍቅር ሲኖሩ እንጂ በግድ አይደለም። ስለዚህ ፍላጎት ከሌላት እኔ በግድ ላኖራትም አይደለም። እንደዚህ በግልጽ አልነገረችኝም በማለት እኔ ምንም ያስገደድኳት ነገር የለም እንደውም እኔ ለጸጉሯ ለምኗ ለምኗ እያልኩ ያለው ነገር እንግዲህ የራሷ ትሪት እንድታደርግ በተጨማሪ እኔም እራሱ ወጪ እያደረግኩላት ምንም ነገር እንዳይጎልባት እንደፈለገች እየሄደች እየመጣች ያው እኔም ይሄ ሁላ ስታደርኩላት ስራ ነኝ ስትለኝ፣ ይሄ ሁላ አልጠረጠርኩም። ቤት ደግሞ ከስራ ስትመጣ እራሱ ከኔ ጋ አታወራ መሮጣ ሄዳ መኝታ ቤት ሻወር ወስታ ነው የምተኛ። ከኔ ጋ ምንም አይነት ንግግር አታደርግም በማለት እንግዲህ የመጀመሪያ ባሏ ተናግረዋል ማለት ነው። ቤተሰቦቼ እና ያው ቤዛዊትም እንግዲህ ጥሩ ነገር አላደረገችም። ለምን? አንደኛ ብዙ ነገር አውርታለች። ይኸውላ ራሱ አግባብ አይደለም። ለምሳሌ ቤተሰብ የለኝም የማደጎ ልጅ ነኝ ብላለች። እሱ መውለድ አይችልም መውለድ አይችልም ራሱ የሚባል ነገር እሱ ምንም አያውቅም። አሁን ነው ገና እኔ እንደዚህ አይነት ነገር እኔ ምንም ነገር ይዛኝ ሄደ አላስመረመረችኝ። አብረን ሄደን አልተመረመርን። እንዴት እንደዚህ ልትለኝ ቻለች? እርጉዝ መሆኗ ነግራኝ ነበረ። አሁን ደግሞ ልጁ ለእኔ እንዳልሆነ ነገር ነው እየተናገረች ያለችው ብለዋልና፣ እኔ እንጃ። በጣም ያው እንግዲህ ነገሩ እየተካረረ እየተካረረ እየሄደ ነው እንግዲህ የቤዛዊት ነገር ማለት ነው። እና ከባድ ነው፣ በጣም ከባድ ነው። አንደኛ ቤተሰቦቿን ማዝኖባታል እንደዛ ቤተሰብ የለኝ የማደጎ ልጅ ነኝ ስትል፣ ሁለተኛ ያው እንግዲህ በቤተሰብ ነው በስነ ስርዓት ነው የተዳረችው። ለእነሱ ለቤተሰብ ሳትናገር በራሷ እንግዲህ በትዳር ላይ ትዳር፣ ሌላ ይህኛው ልጅ ስደርብ ቤተሰቦቿ ራሱ በጣም ነው የተሰማቸው ማለት ነው። እና በዛ ላይ ደግሞ ቤተሰቦቼ፣ የመጀመሪያ ባሏ በጣም ረጋ ያለ አስተዋይና ጥሩ ሰው ነው ማለት ነው። ለምን እኔ ቤተሰባዎቿን አክብሬ ነው እና በጣም እንደዚህ ታደርገኛለች ብያ ለነሱ ክብር ብዬ ነው ብሎ እየተናገረ ነው። ስለዚህ ያው ቤዛዬ አግባብ አላደረግሽም፣ ጥሩ አላደረግሽም። አንድ ሰው ማንኛውም ነገር ሲያደርግ አንደኛ በመጀመሪያ ቤተሰቡ ማማከር አለበት። በሁለተኛ ደግሞ ትዳር ላይ ሆነሽ በትዳር ላይ ትዳር ጥሩ አላደረግሽም ማለት ነው እና በሶስተኛ ደግሞ አርግዥ ያለው ብለሽ ደግሞ ለሱ ከነገርሽ በኋላ መልሰሽ ደግሞ ለሱ አይደለም የሁለተኛዬ ነው እንጂ የመጀመሪያ ባሌ በእሱ አላረገዝኩም እኔ። እንደውም እሱ አልፈልገውም እሱ፣ በግዳጅ ነው አስገድዶኝ ነው እንጂ እኔ እስከ ዛሬ ድረስ ፍታኝ ብየዋለው። ፍቺ የሚባልም አልጠየቀችኝም በማለት ያው የመጀመሪያ ባሏ ተናግሯል። እና ጥሩ አይደለም ያኔ ብዙ ብዙ ብዙ ውሸቶች አሉ ማለት ነው። እና ያው ቤተሰቦቼ፣ እንግዲህ የቤዛዊት ነገር ያው እንደነገርኳችሁ እየተካረረ እየሄደ ነው መጨረሻው እንዴት እንደሚሆን ምን ላይ እንደሚቋጭ እንዴት እንደሆነ ያው እንደነገርኳችሁ ቤዛ አርግዛለች። ልጁ የማን እንደሆነ ደግሞ የመጀመሪያው ነው የሁለተኛ ባሏ ነው እንግዲህ ያው የአንዳንዱ ያው በምርመራ ውጤት የሚታይ የምናየው ይሆናል። ያው ወንድማችን ዘላለምም እንግዲህ ያለው ነገር ሁሉም ነገር እንግዲህ አንድ በአንድ እንግዲህ ለእሷም ለእሱም እየጠየቀ ነው ማለት ነው። ያው እሱ እንደምታውቁት በጣም መልካምና ቅን ጥሩ ሰው ነው። እንግዲህ እድሜና ጤና ይስጠው ማለት ነው። እያንዳንዱ ያለው ነገር እንግዲህ ያው እያስኬደው ነው ማለት ነው። እንግዲህ መጨረሻው በሂደት ምናየው ይሆናል ማለት ነው። እና ቢዛየት ጥሩ አላደረግሽም። አሁንም ቢሆን ቆም ብለሽ አስቢ። ያው እንግዲህ የመጀመሪያ ባልሽ ያለው ነገር ተናግሯል ምንም እንደማያስገድድሽ በአንቺ ፍቃድ ሁሉም ነገር እንደሆነ ምንም ተጽዕኖ እንደሌለብሽ እንዳላደረገብሽ ተናግሯል ማለት ነው እና ቤተሰቦች ሁላችሁም እንግዲህ ያው ዛሬ ስለ እንግዲህ ቤዛዊት ይዤላችሁ ነበር የመጣው ሰላማችሁ ይብዛልኝ ሀገራችን ኢትዮጵያ ሰላም ያደርግልን ላይክ ሼር ሰብስክራይብ እያደረጋችሁ በቅንነትና በመልካምነት እለፉ ምቅንነት እና መልካምነት ለራስ ነው ማለት ነው። እና ያው ቪዛዊ ጥሩ አላደረግሽ ማለት ነው። እና አሁንም ቆመ ብለሽ አስቢ። ሰላማችሁ ይብዛልኝ፣ ክበሩልኝ ሁላችሁ።